የቀድሞዎቹ የቅዱስ ጊዮርጊስ ተጫዋቾች የነበሩት አንተነህ ፈለቀና ስንታየሁ ጌታቸው ሙሉጌታ ከበደ ምልክታችን ነበር ሲሉ ተናገሩ። ሙልጌታ ጌታ ከበደ ወለዮ ባጋጠመው ምክንያት በቤት ሆስፒታል ሲረዳ ከቆየ በኋላ ትናንት ከሰዓት ህይወቱ ማለፉ ተሰምቷል። የሙሌን ህልፈት ተከትሎ በርከት ያሉ የቀድሞ ተጫዋቾች ሀዘናቸውን እየገለጹ ይገኛሉ የቀድሞዎቹ የቅዱስ ጊዮርጊስ ተጫዋቾች የነበሩት ስንታየው ጌታቸው ቆጬና አንተነፈለቀ የሙልጌታ ጌታ ከበደን ህልፈት በመስማታቸው መሪ ሀዘን እንደተሰማቸው ገልጸው ሙሌል እኛ ምልክታችን ነበር ሙሌን እያየን አድገን እሱን አሪያ በማድረግ ወደ እግር ኳሱ ገብተናል የሙሌን ባህሪና ብቃት ለመረዳት በቅዱስ ጊዮርጊስ ቤት ለተጫወቱ ተጫዋቾች ደግሞ ልዩ ነበር፣ ይላሉ። ሙሉጌታ ከበደ ለእኔ ብዙ ነው። በጣም አይዶል ነው፣ ሌጀንድ ነው። ለብዙ ሰዎች ለብዙ ሰዎች እንደዛ ነው ብዬ ገምታለሁ። ምክንያቱም በጣም ትልቅ ትልቅ ታላቅ ሰው ነው እና በኢትዮጵያ ፉትቦል ታሪክ ትልቁን ቦታ የያዘ ነው እና እግዚአብሔር ነብስን ይማር ላለው ሙሉጌታ እጅግ በጣም ስመጥር ከሆኑ በእግር ኳስ ዘመናቸው ደግሞ የተዋጣ ስራ ከሰሩ ተጫዋቾች ውስጥ የሚጠቀስ ተጫዋች ነው። በተለይ ደግሞ ጎርጊስ ክለብ ውስጥ የነበረን ሰዎች እናውቃለን የሙሉጌታን አይኮኒክ የሆነ ፊገርነት፣ ሙሉጌታ ውጤታማ ብቻም ሳይሆን በእግር ኳስ ዘመኑ በተለለ ተጫዋቾች ትልቅ አርአያ መሆን የቻለ የግል ጥረት ምን ያህል አንድን ተጫዋች ስኬታማ ሊያደርግ እንደሚችል በተጨባጭ ያሳየ ተጫዋች ነበር። የአሰልጣኝን ብቻ እርዳታ የማይፈልግ በግሉም ብዙ እንቅስቃሴዎች አድርጎ ራሱን ለመለወጥ ይሞክር የነበረ ተጫዋች ነው። ይህም ደግሞ ይህን አርያነት ከሱ በኋላ የመጣ ነው ተጫዋቾች ጊዮርጊስ ውስጥ በሚገባ እንፈጽም ነበር። ይህም ከሱ የመጣ ነበር። ይህንን ባህል ክለብ ውስጥ አምጥቷል ብል የተጋነን አይሆንብኝም። ገና በለጋ እድሜያችን እሱን እያየን አድገን እንደሱ መሆን ፈለገን። በመጨረሻም ህልማችን እውን ሆኖ ከእሱ ጋር ተጫወተን ማሳለፋችን ሁሌም የማንረሳውና ኩራትና ክብር ሆኖ ይቀመጣል ሲሉ ተናግረዋል። ለሙሌ ትንሽ ለማለት ሙሌ እኔ ትንሽ ልጅም ሆኜ ሙሉጌታን እንደማደንቀው አይዲሌ እንደሆነ ተናግሬ ነበር በቴሌቪዥን እና ደርሼ ከሱ ጋር መጫወቴ እጅግ በጣም የሚያስደስተኝ ነገር ነው። ለሶስት ወር ከሱ ጋር ተጫውቻለሁ እና ሙሌ መካሪም ነው መካሪ ነው። በጣም ታላቅ ሰው ነው። በጣም ድንቅ ተጫዋች ነው። ብዙ ነገር ነው ሙሉጌታ ለኢትዮጵያ ፉትቦል። ያው እኛ ሀገር አሁን ምንም ማለት አይቻልም ግን ሙሌ እግዚአብሔር ነብስን በጸገገነት ያድርገው ነው የሚለው። ሙሉጌታ ከበደ በኢትዮጵያ እግር ኳስ በደማቁ አሻራውን ያስቀመጠና በሀገራችን እግር ኳስ ነግሶ እንደኖረው ሁሉ ለእግር ኳሱ እድገት የበኩሉን እንዳበረከተ ምንም እንኳን በህይወት ሳለ ባይረዳም ስሙን የሚመጥን ነገር እንዲደረግለት ከኢትዮጵያ እግር ኳስ ፌዴሬሽንና ከቅዱስ ጊዮርጊስ ስፖርት ክለብ ይህ ኃላፊነት እንደሚጠበቅ አሳስበዋል። እናንተ ጋር አስተቀምጠዋል። የኢትዮጵያ ፉትቦል ፌዴሬሽን እባካችሁ በህይወት እያለ ምንም ማድረግ እንኳን ባትችሉ እንደው አሁን ካለፈ በኋላ ሳምቲንግ እሱን የምናስታውስበት የሆነ እንደው የሆነ ነገር እንድታረጉ ስል ጠይቃቸዋለሁ። እንደው እንደው ሀውልት እንኳን። ማን ነው ሀውልት አልኩ? ደንበኛ ከተማ ውስጥ እንደው እባካችሁ ይህን ለማለት ነው። ሙልዬ እወድሃለሁ። ነፍስህን በአጸደ ገነት ያርግ። በህይወት ዘመኑ ለአበረከተው አስተዋጽኦ ሌላው ቢቀር ፕሮፐር የሆነ ምስጋና ኢቨንት ተዘጋጅቶለት በአግባቡ መሸኘት የነበረ እንግዲህ። ሲሞት ሁላችንም ሰው እንረባረበው ግን በህይወት ዘመኑ ይሄን ሪኮግኒሽን ቢያገኝ ደስ ይለኝ ነበር። እንደሱ ሌሎችም አሉ፣ ብዙ ነገር አስተዋጽኦ ያበረከቱ ክለብ ውስጥ ክለቡ ተጠቅመው ዝም ብሎ የወረወራቸው እና ይሄ ነገር እንደው አንድ ማብቂያ ቢኖረው እና ክለብ ውስጥ ያሉ አመራሮች እንደው ወደ ሕሊናቸው ተመልሰው እንዲህ አይነት ነገሮችን የማድረግ ባህል ቢመጣ ደስ ይለኛል። አንተነህ ፈለቀና ስንታየሁ ጌታቸው ቆጬ በቅዱስ ጊዮርጊስ ቤት አብረው ተጫውተው ያሳለፉ ሲሆን ወደ ቡድኑ ሲመጡም የሙሉጌታ ከበደ ምትክ ይሆናሉ ተብለው እንደመጡም ይነገራል።